በባህር ዳር ከተማ እየተከናወነ በሚገኘው የኮሪደር ልማት ስራ ብት ላይ በአሁኑ ወቅት የመጀመሪያው ምዕራፍ ማጠናቀቂያ ምዕራፍ ላይ ይገኛል። ይህ የመጀመሪያው ምዕራፍም የማህበረሰቡን ተጠቃሚነት የሚያረጋግጡ የማረፊያ ቦታዎች፣ የብስክሌት መጓጓዣዎችና ሌሎችንም በውስጡ አቅፎ የተካተተና የተገነባ ነው። እኛም እንግዲህ የማህበረሰቡን ተጠቃሚነት ከማረጋገጥ አኳያ ያለውን ፋይዳ የተለያዩ ማህበረሰብ ክፍሎችን እያናገርን ቆይታ እናደርጋለን። ተከተሉን። እሺ እንዲኖት ደህና ነኝ እልዬ ደህና ነኝ እልዬ። ከተማ ነዋሪ ነዎት? የዚህ ከተማ እየተገነባ ያለው የኮሪደር ለማለት ወይም ደግሞ የማህበረሰቡን ተጠቃሚነት ከማረጋገጥ አኳያ እንዴት እያየሁት ነው። ከአንድ ወንበር ላይ ቁጭ ብለው እያሳለፉ ይገኛሉ። ኮሪደር ከአሁን በፊት የመኪና መንገድ ብቻ ነበር። አብዛኛውን የእግረኛ መንገዶች ጠባቦች ነበሩ። ህዝቡ ለመኪና አደጋ እየተጋለጠ ነበር። አሁን ግን ሰፍቶ እጅግ በጣም ቆንጆ ተውቦ አንደኛ የመኪና መስመሮቹ፣ የእንትን የውሃ መስመሮቹ አሉ፣ የመብራት መስመሮቹ እነዚህ ትክክል፣ የመብራት ላይቶች የሚያሳዩት መስመሮቹም ቆንጆ ናቸው። የግሬኔራው መስመር በጣም ደስ የሚል ነው። ከስፋቱ አቋያ ከስፋቱም አቋያ ለማህበረሰቡ እጅግ በጣም የሚስብና ደስ የሚል ለባህር ዳር ከተማ ውበት የሚሰጥ ባህር ዳር እንዲያውም በተፈጥሮ ውበቷ ጥሩ ነበር። አሁን የበለጠ ተውባለች ማለት ይቻላል። ይሄ ጣና የጣና ገጽታውን እያሳየን ነው በፊት ጣና እንዲህ ገጽታው እያለ በጫካ ተሸፍኖ ማንም ሰው አያሙ ነበር እዚህ የተለያዩ ቤቶች ዛፎች ምኖች ነበሩ እነሱ ሸፍነውት ጣና በትክክል አይታይም ነበር አሁን ግን ጣና ለማንኛውም ማህበረሰብ በዚህ ለሚንቀሳቀስ ለሚጎበኝ ሰው ሁሉ ጣና ፊንቲሁ ብሎ በተለያየ መልኩ ለምሳሌ ከዚህ ወርዶ በጊዮርጊስ መስመር ጣና ተከፍቷል እዚህም ግልጽ ነው እና ጥሩ ነው። ለወደፊቱ እንደዚህ ልማቱ እንደዚህ በተለያየ መልኩ ቢቀጥል ለማህበረሰቡ ጥሩ ነገር ትርፋት ያመጣል ብዬ አስባለሁ። በኮሪደር ልማቱ በአንድ ትርፋት በሆነው እየተጓዙ ነው እየተንቀሳቀሱ ነው ያገኘነት በጣም መልካም ስራ ነው። የአካባቢውን በሚታየው ጣናውን ይህን የመሰለ ጣና እንዳናኝ ተቀምጠን የታወቀ ነው። ባህር ዳር ትልቅ ከተማ ነች ግን ብዙም ብዙ ክፍተቶች ነበሩ። አሁን ጣና ላይ በደንብ በይበልጥ እያየ ነው። በየቦታው ማረፊያዎች ተሰርተዋል። በጣም ደስ ይላል። በኮሪደር ልማቱ አንዱ ካመጣው ትሩፋት መካከል የብስክሌቶች ክርካሪዎችን የራሱን ቦታ መስጠት ነውና፣ እንዲሁ ከዚህ አኳያ በባህር ዳር ከተማ እየተከናወነ ነው የሚገኘው የኮሪደር ልማት እንዴት አየው ነው እስኪ? አብዛኛው እንቅስቃሴ በባጃጅ ሆኖ ነበር። ባጃጆች ደግሞ ከመብዛታቸው የተነሳ ለብስክሌት ምቹ አልነበረም መንገዱ እኔ እንግዲህ አሁን እንግዲህ ኦልሞስት እችን ብስኬት ከገዛሁ እንደገና ተመልሼ አንድ ወሬ ነው፣ ከ15 ዓመት በኋላ ነው ወደ ብስኬት የተመለስኩት። 15 ዓመት በፊት ትምህርት ቤት ስማር በብስኬት ነው የተማርኩት። እኔ ጊዮን ትምህርት ቤት ስማር በብስኬት ነበረ የተማርኩት። ግን አሁን ደግሞ እንደገና መንገዱ ምቹ ነው። የምትጋፋው ከመኪናም ሆነ ከባጃጅ ጋር የምትጋፋው ነገር የለህም። የራሱ ላይን ስላለው በዛ መስመር መሰረት ወደ ብስኬት ምቹ ስለሆነ ወደ ብስኬት ተመልሻለሁ። በተለይ የባህር ዳር ኮሪደር እኔ ብዙ ነገር ያየን በተለይ ይሄ የጣና ጣናን እንደ ልብ አሁን አብዛኛው ታፍኖ ነው የነበረው ጣና። አሁን ግን በብዙ መንገድ ጣና መከፈቱ እይታም እንዲኖረው አርጋ አርጓል። እየተሰራ ያለው ነገር ደስ ይላል፣ ቆንጆ ነው። አሁን ከጉዞ ቆይታን እንዲሁ ስናፍጻይ ስለሆነ ብን ነው ለማረፍ የተቀመጥ ነው እዚህ ማለት ነው። እና ደስ ይላል። የተለያዩ ቦታዎች እንደዚህ ቢሰሩ ቆንጆ ነው ብዬ አምናለሁ። እዚህ በፊት ጥላ ያለ ያዘ አጋጣሚ እንዲሁ ዝናብ ሲመጣበት፣ አሁን ለምሳሌ ይህ ስለተሰራ እዚህ ጋር ዝናቡ መጠለል ይችላል። ጻይ ሲሆንም እንዲሁ ታክሲ እየጠበቀ ጻይ ላይ ቆሞ ከሚጠብቅ እዚህ ጋር ቁጭ ብሎ ታክሲ እስኪመጣለህ ቢጠብቅ ጥሩ አድቫንቴጅ ነው ብዬ አምናለሁ። የተሰራው ነገር ደስ ይላል።